አሹ በጭራሽ እንደዛ እንዳታረግ፣ አሹ በፈጣሪ ተነስ፣ የእውነት እግዚአብሔርን ተው። እኔ በራሴ ወሰንኩ፣ የእውነት ማለት ነው። አንዳንዴ አንዳንዴ ማለት ነው ሰው መቀጣት ባለበት ልክ መቀጣት አለበት። ገብቶሽ፣ አላለቀ ጥፋት ላይኖርበት ይችላል። እኔ እንዳሰብኩት ላይ አረግ ይችላል። ንጹህ ሊሆን ይችላል። ያንን የሚያውቀው ፈጠሪ ነው። በእርግጥ ግን ንጹህ እንኳን ቢሆን ይሄ ሰው ለሰው ሲል እኔን እየጎዳይ ነው። ለሰው ሲል ትዳሩን እያጣ ነው። ለሰው ሲል ልጆቹን እየተወ ነው። ገብቶሻል ልጅን ረዳሻለሁ ኛ ቢትደበቅ አርጋኒዘን በቃ ለልጆች ስትይ ነው። እነዛ ማድረግ አልፈልግም። የሆነ ሰላም የሆነ ይቅርታ ካብኩትናደ ባለማወ

ታጣሁለት በህወት መኖሪ በህወት መኖሪ ወደውን ሰው ሳጣው የራሴ ስከርብቻ። ሰላም የተወደዳችሁ ውድ የዩቲዩብ ተከታታዮቻችን እንደምናላችሁ እኛ ቸሩ መድኃኒዓለም ክብሩ ይስፋ በጣም ደናነን እግዚአብሔር የተመሰገነ ይሁን እናንተ እንደምናላችሁ ኢትዮጵያም ከኢትዮጵያም ውጭ እንዲሁም ኤርትራውያን አሜሪካውያን አውሮፓውያን እንደምናላችሁ እኛ በጣም ደናነን እግዚአብሔር ይመስገን ለጤናችን በጣም ደናነን ዛሬ እህቴ ሰላም ጋር ነው የመጣሁት። እንግዲህ እንደሚታወቀው ያለ ነው ውብዬ ቤት ነው እና ውብዬ ቤት ነው እና እና ውብዬ ቤት ነው ያለ ነው እና ዛሬ በምን አይዲያ ነው የመጣው የሚለውን ነገር ከመንገሬ በፊት ስ ሰላም ሰላም ትበላችሁ። ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቻችን፣ ደህና ናችሁ ወይ? የአሹ ውድ ቤተሰቦች እንዲናችሁ፣ ደህና ናችሁ ወይ? ያለን ደህና ነው እግዚአብሔር ይመስገን። ዛሬ ከአሹ ጋር ሆነን ውብዬ ጋር ሆነን ያለነው፣ እንደምታውቁት ከውብዬ ጎን ነን ያለነው። እና ያው የሆነ አዲስ ነገር ይዘናል መተናል፣ አይደለም ዛሬ የሆነ አዲስ ነገር መተናል። በዚህ ሀሳብ ላይ ይስማማሉ ማለት የእነሱም ሀሳብ ነው። በቃ ሙሉ ሰውን የሚገዛ ሀሳብ ነው ይዘን የመጣ ነው። እንደሚታወቀው ሰላም ውብዬ ከወለደች ቀን ጀምሮ እስካሁኑ ሰዓት ድረስ ብዬ ያለ ብዙ ነገሮችን ከብዬ ሆንና ብዙ ነገሮችን እያገሽን ያለሽው እና እኔም በተቻለኝ አቅም ደግሞ ትክክል፣ እኔ ብቻ ሳይሆን ወደ ሁሉም ጠቅላላ ያደርከው እና አንተም ማለት ከኔ በላይ ነው እያገዝካት። ለሰው ለቪዲዮ ይመስለዋል። እግዚአብሔር እንደዚህ ምናምን ስንል ይህን ያገዝኩ ምናምን ስል ለቪዲዮ ለምናም ይላል እና የምር ነው። ሰላምም እዚህ ቤት ነው ያለችው፣ እኔም እዚህ ቤት ነው ያለውን የምር እያገዝን ያለ ነው የምራችን። ይሄ ከኔ በላይ ነው። እኔ ምናምን ገነን አድርጎት ተናገረ እንጂ ከኔ በላይ በጣም እያገዛት፣ አይዞሽ፣ ከጎንሽ ነገሮች ይስተካከላሉ እያለ እያጽናናት ነው ያለው እና እና ዛሬ ደግሞ ያው ውብዬን እንትን ለማለት ነው የመጣ ነው። በቃ መታረቅ አለባቸው እዚህ ላይ መብቃት አለበት። በቃ ሰላም መፈጠር አለበት። እሷን ብቻዋ ሆና ምንም ቢሆን ምንም እኛ እንደ ናሂ እንድንሆንላት አንችልም፣ አንችልም። ስለዚህ በቃ ወደ አንድ መስመር ነው በቃ ይቅርታ አድርጊለት ተሳስቷል፣ ጎድቶሻል፣ ብዙ ነገር አድርጓል። ግን እሱም አሁን እየተጸጸተ ስላለ በቃ ይቅርታ ማድረግ አለበት አለባት። ቤተሰቦች እንግዲህ ብዙ ሰው አስታርቃቸው አስታርቋቸው በቃ እየተባለ ነው ያለው። እና አሁን ነገሮች ደግሞ አሪፍ እየሆኑ ነው ማለት ናሂም እንደ ሰው እንደሚያስበው ክፉ ሆነ ምናምን ሳይሆን ነገሮች በቃ ግልጽ የወጡ ነው። እና አሁን መታረቅ አለባቸው፣ የግድ መታረቅ አለባቸው እነዚህ ሁለት ሰዎችና እኛ እዚህ መኖራችን ከማገዛችን በተጨማሪ ትርጉም እንዲኖረው መታረቃቸውን ደግሞ በቃ መንገድ ልንሆንላቸው ይገባል። እናም በእኛ ሆኖ እግዚአብሔርም ደግሞ እንዲታረቁ እንትን እንዲል በቻል ነው አቅም ሰላም እንዳለችው ውዬን እንለምናታለን። የምር እሺ ወይ ማለት ጥፋተኝ። አሁን እንደዚህ ስንል በነገራችሁ ላይ ነገሮች እንዲስተካከሉ በማለት እንጂ ውዬ አልተጎዳችም ብለን አይደለም። ውዬ በጣም ተጎድታለች። በጣም በብዙ ነገር ማለት በጣም በጣም ተጎድታለች እና ምንድን ነው በዚህ ሰዓት ስልክ ማለት ጥሩ ሁኔታ ላይ አይደለም ያለችው። ወልዳለች፣ አንደኛ ራሴን የወለደችው ከዛ በኋላ ብዙ ነገሮች ከመውለዷ በፊት ደግሞ ብዙ ነገሮችን አሳልፋለች። ብዙ አልቅሳለች። ማልከ ካሜራ ጀርባ ማለት ነው ብዙ ነገሮችን ሆናለች እና ያ ደግሞ ጥፋት ነው። በቃ እንደ ሆኗል። እሱ ሰው ስለሚያምን ሰው ስለሚቀርብ ነው የዋህ ስለሆነ ነው ነው ነው ስለዚህ እሱ ደግሞ አሁን በቃ ጥፋተኛ ነኝ አጥፍቻለሁ ይቅርታ አድርጊልኝ እስካለ ደግሞ እሷም እንደምንም ብለን በቃ ይቅርታ አርጊለት ብለን እግሯ ስር ወድቀን ቢሆን እንዲታረቁ እንሞክራለን። እንግዲህ ማለት በቃ እሱም ቤተሰቦችም ያውቃሉ በየጊዜው እየመጣ ይቅርታ ያላት ነው ሁሌም ይመጣል። በቃ ሁሉም ይገልጽ የሆነ ነገር ነው ሁሌም ይመጣል። ሁላይ በቃ አሁን ከኔ ጋ መጣላት ነው የቀረው ማለት እዚ ያለውን ነገር እኔ በቃ ተረጋጋ ተረጋጋ ለዋለሁ ሁሌም እና በቃ አንተ ከቤቴ እንትን ያልከኝ ነው ምናምን እያለኝ ነው እና ልክ ነው። ማለት እኔም ብሆን ከዚህ በላይ ነው ማለት በቃ ጥፋቱ ጥፋት ነው ጥፋቱ ምናምን ይቅርታ ማለት አለበት፣ ወደ ቤት መመለስ አለበት። በቃ ቤት አሁን ልጅም አሉ ሁለት ልጅ በቃ ባባም አለ በዛ አለ ባባ ራሱ አባቴ ምናምን ያለ በጣም እያስቸገረን ያለ አይደለ ያቸገረን ያለ ስለዚህ ይሄ በቃ አለ አይደለ አጥፍተዋል። አሁን ብድሎሻል በጣም ግን በቃ ይቅርታ አድርግለት፣ ጥፋቱ አምኗል። ይሄን ነገር ደግሞ ቤተሰቦችን እንዲረዱ ማለት በቃ ከአንድ ስሜት ወጥተን እንዲታረቁ ብናረግ አሪፍ ነው። አሁን ከኮመንት ላይም የገባችው እስኪ ይታረቁ የምትሉ ሰዎች እንድትበዙ እንፈልጋለን። እውነት በቃ እርቅ ደግሞ በጣም ጥሩ ነገር ነው። ሁላችንም በቃ የእርቅ ልብ ሊኖረን ይገባል። ባለፈው ፋዘርን ብለዋል እግር እንኳን ከእግር ጋር ይጋጫል፣ እግር ከእግር ጋር ይጋጫል እና ያለ ነገር ነው። ያው ያለችበት ሁኔታ ነው ነገሩ በጣም እንዲግል ያደርገው እና በጣም ሴንሲቲቭ እንዲሆን ያደርገው እና ልክ ናችሁ እናንተ መናደዳችሁ ልክ ነው። ሁሉም በቃ የእናንተ ሀሳብ ትክክል ነው። ግን በቃ እርቅ በቃ ሰው ልጅ እርቅ ያ ይቅርታ ልብ ሊኖረው ይገባል እና በተቻለን አቅም ውብዬን እስቲ አግዙን ሆነ ከጫላችሁ አግዙን። መቀሷ ብላው ምናምን አሁን አላወራነውም አልነገርነውም። ለናሂ እንዲህ እንላለንም አላለንም። ግን ብቻ እኛ እዚህ ሆነን ዝም ብለን ቁጭ ከምንል አሁን በቃ ከመሸ ነው ይህ ሀሳብ የመጣልኝ። ቀሲ ሰላም ከሰላሜ ጋር ሆነን እስቲ ውብዬን እናስታርቃ፣ ማለት ያንን ልቧ እንዲራራ እናርግ ሚላሳም ትሊኖና ማለት አሁን አሁን አደባባይ ምናምን ወጣን ቤተሰብ ጋር እንትናልን እንጂ ተናገርን እንጂ ቢስቀልየ ባይወጣ የተሻለ ነው ያለው። አዎ ግን እየሞከርን ነው አይደል። በቃ ሁን ምን ሊያወራታለሁ። በቃ ይቅርታ አድርጊለት፣ ሰላም ይፈጠር፣ የትዳር መበተን የለበትም። በቃ ሁለት ልጆች አሉ። ማለት በቃ በፍቅር እንደነበራችሁበት እንደበፊት ተመለሱ ምናምን ብላ በየቁስ ጊዜ ነግራታለሁ። ግን በቃ እኔ በጣም ነው የጎዳኝ። እንዴት ላድርግ፣ እንዴት ልሁን? ከዚህ በኋላ እንደዛ እንደሚያደርገኝ በመርግጠኛ ነኝ ምናምን እያለች ያለችው። እኔም በጣም እየጨንቀኝ ያለ ብቻ ብቻ ሆ እን ሰዓት ማለት ግራ ገብቶኛል። ልክ ነው አሁን በቃ ያው እኛም ምንትን አንበል አሁን ቀስ ብለን ውብዬን እንጠራትና በቃ ውብዬ ይቅርታ አድርጊለት። አሁን እሱ ነግረ ነዋል አንልም፣ አልነገርነውም። የምርም አልነገርነውም። ግን መቅደስ ይቅርታ አድርጊለት፣ ይቅር በይው። ብቻ መቀጣት አለበት ግን፣ እሱ መቀጣት አለበት። በእሷ ማለት ነው። እሷ የሆነ በራሷ መንገድ መቀጣት አለበት አለበት ግን ለእኛ እሺ የምትል ይመስልሻል? ስታስብ እንለምናታለን። ያለውን አብረን የምናየው እስኪ ግን እግዚአብሔር ይርዳን የምንላለው። ከባድ ነው ያለው ነገር ጥፋቱ ማለት ከባድ ነው፣ ግን በጣም ጎድቷታል። በጣም ነው የተጎዳችሁት። በዚህ ሰዓት እንደዚህ ጭራሽ መደረግ ያልነበረበት ሰዓት ነው እንደዚህ የሆነው እና ግን እስኪ እንደምንም ብለን እንለምናታለን እሺ እና ውድ ቤተሰቦቻችን በጣም እንወዳቸዋለን። ድምጻችን ቀንሰን የምናረው እንግዲህ እሷ ጣት እንዳትል ነው እና እንወዳቸዋለን፣ እናከብራቸዋለን፣ በጣም እንወዳቸዋለን እና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሀምሳ ሺህ አስገቡኝ። እስቲ ሀምሳ ሺህ እንግባ። ወደ አሁን ሰላሳ ሺህ ገብተናል፣ ከዛ በላይ ይገባል። በጣም መልካም ሰሆኑ በዚ አጋጣሚ በጣም ጥሩ ልጅ ነው። ከውዬ ጋ ከጎን ሆነው እነሱ ሰላም ሊፈጥሩ ወደዚህ ወደዛ እያለ ነው፣ እንቅልፉም የለውም። እውነጠኔ እንቅልፉም የለውም። ውድ ቤተሰቦቻችን እንግዲህ ውብዬ ከተኛችበት ቀስቅሰናት የምናወራው ነገር አለ ብለናት እየጠበቅናት ነው ያለ ነው። እና በቃ ይሄን እርስ እንደምናነሳው አታቅም፣ እሷ እንዲህ እንደምንላት አታቅም። እና እሺ ትለን ይሁን

እ እንዴት ነሽ? ሰላም ነው እንግዲህ ዛሬ ያው አይ ውስጥ ያው ደብሮሽ ምናምን ተኝተሽ ከምጡ አንዳንዴ እንደዚህ ብለን ዝም ብለን አስበን ነው እና እ እና ያው በቃ እኔ አንድ ነገር ማለት አሰብኩኝ። ምንድን ነው ያው እስካሁን ያው የተፈጠሩ ነገሮች አሉ፣ ከናሂ ጋር ብዙ ነገሮች ተፈጥረዋል። እና እኛም እዚህ ከሰላም ጋር እዚህ ሆነን በቃ በጣም ማለት ተጨነቅን። ስልሽ አንቺ ጭንቀት ነው ይገባኛል። ምናምን ነገሮች ከቀን ወደ ቀን ይስተካከላሉ። ያው የተጎዳሹ አንቺ ነሽ። እኛ ያው እዚ የሆነን ነገሮችን እንትን እያልን ነውና፣ ግን ቢሆንም በቃ አሁን እኔ እውነት ለመናገር በቃ ናሂ የሌለበት ቤት በጣም ይጨንቃል። ማለት በጣም ከባድ ነው ጥፋቱ ምናምን እንዳለ ሆኖ ይጨንቃልና እቤት የሚመጣበት እቤት የሚገባበት መንገድ ቢፈጠር ብለና ያስብልልለ ይባላል ለው፣ ካንቺ በላይ አላውቅም፣ ግን ሊሆን ይችላል፣ ሊሆን ይችላል ሳይሆን በቃ መልካም ልጅ ነው፣ ታውቂያለሽ። ብዙ ነገሮችን አብራችሁ አሳልፋችኋል። ጥሩ ደግ መጥፎን አሳልፋችኋልና ማለማ ብለሽ በቃ ይቅርታ እያለ ስለሆነ ይቅርታ እንድታደርጊለት ነው። እውነት እኔ እዚህ ሆኜ በጣም እየጨነቀኝ እውነት በቃ ሰላማዊ እንቅልፍ ራሱ እየተኛ አለን። በቃ ሀሳብ በጣም ተሰርቋል። እና የድሮ ፍቅራችን መለሳለ እሱ በጣም የዋና ሰዎችን ረዳለው ሲል ነው እንደዚህ ፈተና በፍዳሩ ወት እያመጣ ያለ። እንደዚህ አይነት ሰዎች ደግሞ በቃ ቶሎ ይጎዳሉ። አሁን ሰው ለመርዳት የሚቸኩሉ ሰዎች በቃ የራሳቸውን ህይወት እንትን ብለው ይጎዳሉ እና ከመጀመሪያ መጀመሪያ በቃ ለመልካም ነገር እንዳየሁት ለመልካም እኮ ሊሆን ይችላል እኮ ማለት መልካምነቱን እኮ አልጠረም ሁሌም የምደግፍለት ታውቃለህ። ከአንተም ግን ደግሞ አንድ እንዴ ምን አለ መሰለኝ ሚስት አግብተህ ስትኖር እና ብቻህን ስትኖር አንድ ነው። ብቻህን ስትኖር ከእራስህ ጋር ነው አወርተህ የሆነ ነገር ወሰነ የምታደርገው የተደራገር ሲኖር ደግሞ ከተደራገር ጋር አወርተህ የተማመንክበትን ያመንክበትን ነገር ታደርጋለህ። ይሄ ደግሞ አሁን ለእኔ ለሁለተኛ ጊዜ ነውተሰ ከዚህም በፊትም እኔ ሳ ማከላ ላግዝ በሚል ብዙ ነገር ተፈጥሯል። ብዙ ሰዎች ተበጥብጠዋል። እኛ ብቻ ሳይሆን ፋሚሊ ነው በነገራችን ለሚበደበው እና ያ ነገር በጣም ከብዶኛል አሁን ላይ ትናንትም አልተማረበትም፣ ዛሬም እንደገና ደግሞታል። ለነገ ይፈራለሁ ማለት ነገ ደግሞ ከዚህ የባሰ ነገር ላያደርግ ይችላል። ለብቶሻል። ጥፋት ላይኖርበት ይችላል። እኔ እንዳሰብኩት ላያረግ ይችላል። ንጹሕ ሊሆን ይችላል። ያንን የሚያውቀው ፈጠሪ ነው። በእርግጥ ግን ንጹሕ እንኳን ቢሆን ይሄ ሰው ለሰው ሲል እኔን እየጎዳይ ነው። ለሰው ሲል ትዳሩን እያጣ ነው። ለሰው ሲል ልጆቹን እየተወነው ነው። ለብቶሻል ልጅን የሚያህል ነገር ሳታይ ሌላ ሰው ላግዝ ብለሽ ከቤት ማውጣት ማለት ምን ማለት እንደሆነ አንቺ አስቡ በጣም ይከብደው በራሲ። ሲቀጥል ደግሞ የነበርኩበት ሁኔታ እንደዛ የሚደረግበት ሰዓት አልነበረም። ነብሰጡ ነኝ፣ መውለጃ ይደርሰዋል፣ ዛሬ ነገ ሆስፒታል ገባው እያልኩ እየጠበቅኩ ባለውበት ሰዓት ያ ነገር የተከሰተው። እሱን ለመረዳት እንኳን ሞክሬ ስንቴ ነው ከቤት ወጥቼ የሄድኩት እሱን ለማግኘት ከልጅቷ ጋር ነው የሚመጣው እኔ ላይ ብዙ ነገሮችን አድርጓል ብዙ ነገሮች ተናግሯል በጣም ብዙ ሞራሌን ሁሉ በጣም ሰባብሮታል እውነት ለመናገር እና አሁን ላይ እንኳን ከኔ ጋር ምንም ዓይነት ተስፋ ሊኖረ አይችላል አይ ውብዬ አሁን እኔ እውነት አሁን እንደ በቃ እኔ እንደ ወንድም ስልሽ በቃ ታውቂያለሽ ያለውን ሁሉንም ነገር ማለት እኔ አሁን በጣም አንቺ ልክ ነሽ። በተፈጠረው ነገር ምንም ብትይ አንቺ ትክክል ነሽ፣ ምክንያቱም ሁሉም ነገር መቋቋም በማችበት ሁኔታ ላይ ነው ያ ነገር ሀፕን ያደረገው የተፈጠረው ጫና ያበዛብኝ ማለት ከምን በላይ ልቆጣጠረው ከሚችለው በላይ። አንዳንዴ ፈጣሪ አቅም ሰጥቶኝ ነው እንጂ ብዙ ነገር ሊከሰት ይችል ነበር። ገብተዋል። ምክንያቱም እዚህ ጋር ጻለጃለ ወደ ፅንሳለ ብዙ ነገር አለ። እንደዛም ሆኖ ትዳሬ ለማዳን ደግሞ ስራራጥ ነበረ በቻልኩት አቅም ማለት ነው። ግን እሱ የመረጠው መንገድ አለ። መንገዱ ላይ ደግሞ እንቅፋት መሆንም አልፈልግም፣ የእኔን የነገ ህይወቴን ደግሞ ማበላሸትም አልፈልግም። ያለፈውን ረስተሽ አሁን ለሚቀጥለው ህይወት በእናትሽ ይቅርታ ለእሱም። እርግጠኛ አይደለሁም እኮ አሹ፣ ይቅርታ እኮ ማድረግ እኮ ቀለል ነው። ፈጣሪ ራሱ ስንት የእኛን በደልና ጥፋት እኮ ይቅር ይለናል አይደል? እኔ እኮ ተራ ሰው ነኝ። ማድረግ ከብዶኝ አለው። ግን ደግሞ ነገ ይሄ ልጅ ደግሞ ዛሬ ይቅርታ፣ አሁን ከዚህ በፊት ይቅርታ ረኩለት አይደል? ቢያንስ እንኳን ዛሬ ይሄ ነገር ሲከሰት፣ እንደዚ አይነት ሰው ህይወት ሲመጣ፣ ትናንትና እንደዚህ አድርጊያታለሁ እስኪ ላውራት አላለም። ገብተዋል ግን እንደት መሰለሽ ማለት አንቺ ትንሽ ጠንካራ ሴት ነሽ። በቃ ወደ የራሱ ስራ ማብዛት አልፈልግም እኔ በቃ በሰላም ከእራስ የራሴን ስራ እየሰራ እሱም የራሱን ስራ እየሰራ ህይወቱን መቀጠል ይችላል። መቶ ማየት ይችላል፣ በውጭ መቶ ማየት ይችላል። መቶ በወርም ሆነ አስራ አምስት ቀንም ሆነ አይቶ መመለስ ይችላል ከዛ ውጭ ግን እንደገና ህይወትን ሀብዬ በይቅርታ እኔ ከሱ በመቀጠል መቀጠል አልፈልግ። እንደዚህ አሁን እየመጣ እየመጣ እንትን እያለ ህይወት ሲ በጣም ከባድ ሁኔታ ላይ እኔ ድጋሚ እንደዚህ አይነት ሪስክ አስ። በጣም የዋህነት አለበት። በቃ ሰው ላግዝ፣ ልርዳ፣ እንደዚህ ላድርግ ብለ ነው እንጂ ሆን ብላ አንቺን ለመጉዳት ብሎ አይደለም። እሱ ላይ ሆን ይችላል እኮ ግን ደሞ አጠገብሽ ያለው ሰው መመልከት መንከታ አለብሽ ማየት አለብሽ እኮ። ሰላም ያው ተረዳኛለች ብለ ነው አስከፍቻት አልፋ መረዳት በዚህ መረዳት ማለት ሴት ተከትሎ ወይ ደሞ ባልሽ ወንድ ሴት ተከትሎ ከቤት ወጥቶ እሷና ብሎ አይደለም። አጠገብሽ ሆኖ አንቺን በማይጎዳ መልኩ ማገዝ ይችላል። እኔ ናሁም ሰው ሲያገዝ እኮ ከልክዩ አላውቅም። የምትከለክል ሴት በሆን ኑሮ አንቺ ስለምትከለኪ ነው ይህንን ያደረኩት ሊልኝ እኮ ይችላል። አሁን እውነት እኛ ለእሱ እንደዚህ እንላታለንም ብለንም አልነገር ነው

ስም ምንም ማንሳትም አልፈልግም ማውራትም አልፈልግም። በቃ ህይወት ይቀጥላል። ህይወቴ እንቀጥላለሁ። ለጊዜው ነው ነገሮቹ፣ እየረሰው እየረሰው እስከሚሄድ ድረስ ነው። ከረሰው በኋላ ሁሉ ነገር ሰላም። አንቺ በእኔ ቦታ ብቶ ወይ በሰላም ቦታ። ጭንቀታችሁ ጭንቀታችሁ ገብቶኛል እኮ ሳይገባኝ ቀርቶ አይደለም፣ ግን ለእናንተ ጭንቀት ስል የነገን የኔን፣ ደግሞ ህይወቴን ማሰብ ፈልጋለሁ እንጂ ለእናንተ ተጨነቁ ብዬ እኔ ሸሚዝ ይዞኝ ምናምን እንደገና እሱን ህይወቴ ውስጥ መልሼ ማስገባት አልፈልግም። ጥፋተኛም ሆነ ጥፋተኛም አልሆነ ስህተት ስህተት ሰርቷል፣ መቀጣት ባለበት ልክ መቀጣት አለበት። ከዚህ በኋላ በጭራሽ ራሴንም አላስደፍርም። ከዚህ በኋላ ጭራሽ አንገቴን መድፋት አልፈልግም። በቃ ይበቃኛል እንዴ! እናንተ በእኔ ቦታም ራሳችሁን አድርጋችሁ ይዋ እንደ ዕቃ አደለም እኮ ያዝኩት ትዳር ነው እሺ ትዳር ብቻ ቢሆን ደግሞ ጥሩ ነው። እዚህ ጋር ልጆች አሉ፣ ስንት ነገር አለ። ስለ እኔ ማሰብ አቁሞ ስለሌላ ሰው ማሰብ የጀመረ ሰው እንዴት ነው ድጋሜ? ነገሮች እኮ ናቸው፣ አይተሻበጣም እንጂ እሱ እንደዛ አስቦት አልነበረምነገሮች ብቻ አይደለም ሰው የለኝም ብቻዬን ነኝ አግዘኝ ምናምን ስትደውሱ ደግሞ ብቻ ዋናት ምናምን ብሎ ማገዝ ይችላል እኮ ሰላምዬ፣ ከኔ ጋር ሁኖ ማገዝ ይችላል ግን ይሄ በራሱ አረ ምንም በቃ የሱ ስራ የእውነት ከአይምሮ አንቺም ያለ እሱም ያለ አንቺ እኮ ህይወት የላችሁ ማለት። በቃ አንድ ሆናቸው እንደዚህ ሆናቸው። ከዚህ በኋላ እንደዚህ የሚቀጥለው ሰላም ባለበት የፈለገውን ከፈለገ ተከራይቶም ከፈለገ እንደፈለገ ሆኖ መኖር ይችላል። ይሄ የእኔ ስደት አደለም። በቃ የራሱ የስህተቱ የእጁን እያገኘ ነው። ሰላም፣ በቃ ምንም ላደርግለት አልችልም። መልካምነት በዚህ ልክ አደለም። የራስሽን ነገር እያጣሽ የራስሽን ነገር እየረግጥሽ አይደለም ሰላም፣ ነኝ። መልካምነት ማለት እውነትን ሀይ ከኔ በላይ በጣም ታውቂዋለሽ፣ መልካምነቱን ታውቂያለሽ። እሱ እንደዚህ አስቦት አይደለም። በቃ ነገሮቹ ግን እንዳላሰበው ንፍርስርስ ያለበት ጠማመበት እንጂ ነት እንደዛ አልፈልግም። ይህ ልታውሩ ኔ ጠራችሁኝ። የእውነት ተው፣ እንደዚህ ያታደርጉ እኔ ከእናንተ ጋር መቀያየም አልፈልግም ነው የእውነት የእውነት፣ እኔ እውነቱን የነገርኳችሁ ከዚህ በላይ አትጫኑ። በቃ ደስተኛ ነኝ፣ ሰላም አለኝ። ነገሮችን እስከማስተካከል ድረስ ትንሽ ሊከብደኝ ይችላል፣ ግን በቃ እወጠዋለሁ። ተወጥቼ ደግሞ አሳየዋለሁ። እውነት ለመናገር ማለት ነው። እና እውነት ለእንደዚህ አይነት ነገር አትጥሩኝ፣ እሺ። የራሳችንን የሆነ ነገር እየሰራን ራሳችን መለወጥ ነው እንጂ አሁን ስለ እሱ እያሰብኩ እየተጨነኩ እራሴ መረበሽ አልፈልግ። የእውነት ይቅርታ አድርጉልኝ።

እንግዲህ ምንም ሰላምታይ፣ በቃ አንተን አትዘኝ ለውን ነገር አባቶችንም አታልቅሽ። ሰላምታይ፣ በቃ ምንም እኛ እኮ ምንም አድርግ አንችልም መሆናቸው በጣም ግራ ገብቶኛል እኔ አሁን ሰላም ነው ያጣሁት በቃ እንዴት ላድርግ ማለት በቃ እንድታረቅ ብዬ ከዚህ ከአካባቢ መሄዴን በጣም ሲያወራት አለው ግን በቃ እምቢ አለችኝ እስከ መቼ ነው በቃ እንደዚህ ሆነ የሚቀጥሉት መስቲን እጋቤል እንግዲህ በመሃላቸው ገብቶ ነገሮች እናስተካክልና ውድ ቤተሰቦቻችን ያው እኛ ያያችሁት ነው፣ የታለውን አድርገናል። ሰላም ያትዘኝ ከዚህ በላይና በቃ እንወዳቸዋለን በቀጣይ ቪዲዮ ውስጥ አሪፍ ነገር ይዘን እስክንመጣ ድረስ ፈጣሪ ሀገራችንን ሰላም ያደርግልን። ደህና ሁኑ በቃ